መዳም በዕቃ መጋዘኗ ውስጥ ያየችው ነገር እስከሚከብዳት ድረስ ማለት ነው። መጨረሻ ላይ ግን ሶሻል ሚዲያ አውጥተው አዋርዷቸዋል። እባካችሁ እንደዚህ አይነት ነገር የምታደረጉ ሰዎች ካላችሁ ጥንቃቄ እንድታደርጉ ቪዲዮን እስከ መጨረሻው መከታተል፣ ላይክ ሼር አድርጉት ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ አላህ ስብሐት ወተዓላ ከእንደዚህ አይነት ፈተናና ከክፉ ነገር አላህ የጠብቀን፣ ሀገራችንንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ስቱዲዮ መጥቻለሁኝ። ወደ ቪዲዮ ከመግባቴ በፊት ብዙዎቻችሁ ሺን ላይ እቃ በነጻ ጠለብኩኝ ስል አሳይኝ ብላችሁ ነበረ። ስላልተመቻቸልኝ ነው፣ ይቅርታ አድርጎልኝ እና እንሻአላ ወይም ነገ ወይም ከነጎዳ ቪዲዮ ሰርቼ ይለቅላችኋለሁ ማለት ነው። ዛሬ ደግሞ ዥላችሁ የመጣሁት መግቢያ ላይ እንደሰማችሁት በሰው ሀገር ላይ እንደ ሀገር ተዋርደናል። ማን ነው እባካችሁ? እህቶቼ፣ ራሳችሁንም መቆጣጠር የማትችሉ ከሆነ እባካችሁ በሀላል መንገድ አድርጉት። ወላይ በጣም ነው የምታሳዝኑት። ፈጣሪያችሁን እንኳን ባትፈሩ ሰው እንኳን ፍሩ ማለት ነው። ያላችሁበትን ቦታ ፍሩ ማለት ነው። በአሁኑ ሰዓት ላይ ወላይ ሰው በጣም ውስጡ ድንጋይ ሆኖ ፍርሃት የሚባል ነገር ከውስጡ ጠፍቶ ጊዜው እንደተራቀቀና ካሜራ በየቦታው በየቤቱ በየመጋዜኑ በየመጥበኩ የትኛውን ቦታ ብትሆኑ ካሜራ እንዳለ አትዘናጉ ማለት ነው። እንደዚህ አይነት ነገር ስታደርጉ መጨረሻችሁን ነው የምትዋረዱት ማለት ነውና፣ እናንተ ፈጣሪያችሁን እንኳን ባትፈሩ ሰው እንኳን ፍሩ። እዚች ዱኒያ ላይ እንዳትዋረዱ ፍሩ ማለት ነው። አስባችሁታል! አንድ ሰው ሰርቼ ለወጣለሁ ብሎ መጥቶ በሰው ሀገር ላይ እንደዚህ አይነት ልክስክስ ስራ ሲሰራ በጣም ነው የሚያሳፍረው። ወላሂ ላዚም በጣም ነው የሚያሳፍረው እና እኔ ባየሁት ነገር በጣም ነው ያፈርኩት። በጣም ነው ያዘንኩት። በጣም ነው ያፈርኩት። ለምን ብትሉ እኛ እንደ ሀገር ነው የምንሰደበው። በሰው ሀገር ላይ አንድ ሰው አንድ ኢትዮጵያ የሆነች ጥፋት ካጠፋ ወንጀልም ስራ ጥሩም ነገር ስራ የሆነ ነግበቃ የሆነ ነገር በሚሰራበት ሰዓት እንደ ሀገር ነው የምንሰደበው ማለት ነው። የአረብ ሀገር ሴቶች፣ የአረብ ሀገር ወንዶች ነው የምንባለው። እና እባካችሁ አንድን ነገር ስታረጉ ከኋላው ምን ይመጣብኛል፣ እናንተን ብቻ ሳይሆን ሀገሬን አሰድባሉ የሚለው ነገር ቆም ብላችሁ ልታስቡ ይገባል ማለት ነው። በጣም ነው የምታሳፍሩት። አንዳንድ ሰዎች ጭራሽ ወላሂ ላዚም መጥፎ ነገር፣ ሀራም ነገር ሀላል አድርጋችሁ የሚታዩ ሰዎች ምን ነክቷችሁ ነው ምንስ ሆናችሁ ነው? ምንስ ጭንቅላታችሁ ላይ ምንም አይነት ከሀገራችሁ የወጣችሁበትን አላማ እንዴት ትረሳላችሁ? ወንዶችስ ቢሆኑ እሺ፣ ወንድስ እሺ ይሁን፣ እኔ ወንድም የሚሰራ ያለው ነገር ሀራም ነው። ወላሄ ላዚም ግን ሴትዋ ለምንድነው ራሷን ክብሯን ማጠብቀው ነው። እሺ ወንዱ ተለከሰከሰ እንበል፣ ሴቶች ግን ራሳችሁ ፊት ካልሰጣችሁ፣ ራሳችሁ ሄዳችሁ ገልባችሁ ካልሰጣችሁ እኮ ማንም አስገድዶ ላያችሁ ላይ የሚወጣ አለ ብዬ አላስብም። ገባችሁ በዚህ ልክ ውርደት፣ በዚህ ልክ በተለይ ደግሞ ወላሂ ላዚም አንድ ነገር ለንገራችሁ ማለት ነው። እናንተ ሐራም ነገር ስታደርጉና ስደጋግሙት የሆነ ቀን መዋረዳችሁና የሆነ ቀን መዋረዳችሁ አይቀርም ወላሂ ነው ምላችሁ። እናንተ ከአንድ አላህ ሊደብቅላችሁ ይችላል፣ ሁለቴ ሊደብቅላችሁ ይችላል፣ ሶስቴ ሊደብቅላችሁ ይችላል። ግን መጨረሻ ላይ ግን እንኳን ስብሓን ተአላ ማለት ነው። በድብቅ የነበረው ነገር ይፋ አድርጎ በሰው ፊት ነው የሚያዋርዳችሁ ማለት ነው። እና እነዚህ ሰዎች እንደነገርኳችሁ እቤት ውስጥ የምትሰራ ሰራተኛ መጋዜን ውስጥ ዕቃ የሚቀመጥበት መጋዜን ውስጥ ወንድ አምጥታ፣ አስቡት እንግዲህ ወንድ አምጥታ ከወንድ ጋር ተኝታ መጥፎ ነገር ሲሰሩ በካሜራ ታይተው፣ መጨረሻ ላይ ግን መታየቱ ብቻ አልበቃቸውም። እነሱ አይተው አልታውትም ገባችሁ። እነሱ አይተው አልታውትም ሶሻል ሚዲያ ላይ ነው። ፓርት ዋን፣ ፓርት ቱ፣ የአንደኛ ክፍል ክፍል አንድ፣ ክፍል ሁለት ብለው እስከ ስንት ቪዲዮ አስቡት እንግዲህ፣ ረጅም ቪዲዮ ነው የለቀቁትም አሉ። እኔ ግን አምስት ሶኮንድ ነው ያስገባውላችሁ። እሱም ደግሞ ቪዲዮን ሙሉ በሙሉ አላሳየኋችሁም፣ ደብዘዝ አድርጌዋለሁ። ለምን በጣም ነው የሚያሳፍረው ይሄ ነገር ሶሻል ሚዲያ ላይ የሚወጣ ነገር ሳይሆን በጣም ሊታፍሩበት አንድ ሰው ባልና ሚስት እንኳን ብትሆኑ በሰው ሀገር ላይ እንደዚህ አይነት ልክስክስ ቦታ ላይ አትገኙ። ፈጠራችሁን ልትፈሩ ይገባል። ወላሂ ላዝም እናንተ። ቆይ ሴቶች ምን ነክቷችሁ ነው? የነገ ቀን እኮ የምትሰቃዩት አርግዛችሁ። እሱ እንኳን ለጊዜው ስሜቱን አብርዶ ብሽተቶሽ ይሄዳል። መጨረሻ ላይ ግን የምትሰቃየው፣ ችግር ውስጥ የምትገቢው፣ የምትዋረጁ አንቺ ነሽ። ወንድስ ወንድ ነው ተብሎ ይተዋል ግን፣ ሴት ልጅ እድሜ ልኳን ነው የምትዋረደው። ገባችሁ? እና እህቶቼ የባካችሁ ለጊዜያዊ ስሜት ብላችሁ እስከ መጨረሻው ህይወታችሁን የሚያበላሽን ነገር አታድርጉ። ፈጣሪያችሁን ልትፈሩ ይገባል፣ ልታፍሩ ይገባል። እሺ፣ እኔ አንድ ነገር ልንገራችሁ ማለት ነው። ወላሂ ላዚም። እሺ፣ ራሳችሁን መቆጣጠር ማትችሉ ከሆነ ግዴታ ከወንድ ጋር መተኛት አለብኝ ብላችሁ የምታስቡ ከሆነ በሀላል መንገድ አድርጉት ወላሂ ነው የምላችሁ። በህላል መንገድ አድርጉት። በጣም ነው የምታሳፍሩት። በዚህ ልክ ራሳችሁን አዋርዳችሁ፣ ሀገራችሁን አዋርዳችሁ በዛው ሀገር ላይ ቪዲዮአችሁ ሶሻል ሚዲያ ላይ ቫይራል ወጥቶ የነገ ቀን አሁን አንቺ ባለትዳር ባትሆኝ ወይ ሀገር ላይ ትዳር ሊኖር ይችላል። እቺ ሴትዮ ሀገር ላይ ትዳር ሊኖራት ይችላል፣ ልጅ ሊኖራት ይችላል። እች ልጅ ባይኖረት ቤተሰብ አላት። አስቡት እንግዲህ ሐላሏ ባል ሆነ ወንድ እንትን ብላ አብራ ተኝታ መጥፎ ነገር ስትሰራ በሶሻል ሚዲያ ላይ ቫይራል ወጥቶ ሰው ሁሉ ሲያያት ቤተሰቦቿ ሲያዩት ዘመድ አዝማ ሲያየው ምንድን ነው የሚሰማቸው? ምንድን ነው የሚሉት? አስባችሁታል? ግን ይሄንን ነገር ወላሂ በጣም ነው የሚያሳፍረው። እባካችሁ እህቶቼ፣ ለጊዜያዊ ስሜት ብላችሁ እስከ ወዳኛው ድረስ ህይወታችሁን የሚያበላሽ ነገር እንዲሁም ደግሞ ኋላችሁን የሚያጨልም ነገር አትስሩ ማለት ነው። በኋላ ላይ ወላ፣ በተለይ ሴቶች ራሳቸውን ጠብቁ። እኔ ወንዶቹም መጥፎ ነገር ስሩ እያርኩ አደረም ግን እባካችሁ እህቶቼ፣ እባካችሁ እባካችሁ፣ እባካችሁ ራሳችሁን ጠብቁ። ከእንደዚህ አይነት ነገር፣ ውርደት፣ ቅሌት ነገር ራቁ። ወላይ ስሜት የሚያስቸግራችሁ ከሆነ በቀዝቃዛ ውሃ ትጥብ በሉ ራሳችሁን አረጋጉ። መጥፎ መጥፎ ቪዲዮዎቹን አትመለከቱ። ወደ ፈጣሪያችሁ የሚያስጠጋችሁ ነገር የምታዩ ከሆነ ቁርአን የምትቀሩ ከሆነ ሙስሊም ከሆናችሁ ቁርአን የምትቀሩ ከሆነ እንዲሁም ደግሞ የሌላ እምነት ተከታይ የራሳችሁን ጸሎት የምታደርጉ ከሆነ ከክፉ ነገሮች ትርቃላችሁ። ግን መጥፎ መጥፎ ነገሮች እንደዚህ ብልግና ገሮች የብልግና ቪዲዮዎች፣ የብልግና ስሜት የሚቀሰቅሱ ቪዲዮዎቹን የምትከተሉ ከሆነ ድራማዎቹን የምታዩ ከሆነ መጥፎ ነገር ወደ መጥፎ ነገር መገፋፋታችሁ አይቀርም ማለት ነው። ስለዚህ እህቶቼ ባካችሁ ባካችሁ ወደ ፈጣራችሁ ተጠጉ፣ ራሳችሁን ተቆጣጠሩ፣ ስሜታዊ አትሆኑ ማለት ነው። ለጊዜያዊ ነገር ብላችሁ ሕይወታችሁን እስከ መጨረሻው ድረስ አታበላሹ። ተጠንቀቁ! ተው ተው ተው ተው፣ ተጠንቀቁ። ወላሂ ነው የምላችሁና ጥንቃቄ አድርጉ። መጨረሻችሁ መጨረሻችሁ ይበላሻል። በጣም ነው የሚያሳፍረውና እኔ ባየሁት ነገር በጣም ነው ያዘንኩት። ወንዱስ ወንድ ነው ይባላል። ሴቷ ወላሂ ራቆቷን ሆና መጥፎ ነገር ስትሰራ ለዛውም እግሯን ሰቅላ አስባችሁታል? በቪዲዮ እየታዩ ጅምራቸው ወላሂ ፓርት ዋን እና ፓርት ቱ ፓርት ትሪ ብታዩት ማለት ነው በጣም ነው ብታፍሩት። ወላ በጣም ነው ብታፍሩት። እኔ የእያንዳንዱ ቪዲዮ ደርሶኛል። የመጀመሪያው ቪዲዮ የማላቀው ሰው ነበረ እንትን ሼር ያደረገልኝ መጨረሻ ላይ ግን ገብቼ ሳይ ፓርት ፓርትቱ ፓርት ቱ ተብሎ ቲክቶክ ላይ ተለቆ ነው ያየሁት። ወላሂ ነው ምላችሁና ጥንቃቄ አድርጉ ህይወቶቼ። አላህ ይጠብቀን ከእንደዚህ አይነት ፈተና። ሰላም አለይኩም ወራህመቱላሂ ወበረካቱ።